ሰላም ጤና ይስጥልን፣ ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ለአስቤዛ አስፈላጊ የሆኑ የተለያዩ አይነት የቆልትና ውጤቶችን፣ ጥራጥሬዎችን፣ ሌሎች ነገሮችንም እየተመለከትን በመሳለሚያ ገበያ ተገኝተናል። ዋጋቸውን፣ አይነታቸውን ለእናንተ የምናስቀኝ ይሆናል። እስከ ፕሮግራማችን ፍጻሜ አብራቸው ይቆዩ። ሰላም እንዴት ነው? ሰላም እግዚአብሔር ይመስገን። እስክንታወቅ ነው እምን ነገሮች እና ተጋው ሰመልካሽዎችን ቢመጡ ያገኛሉ ብለው ነገር ነገር። እሺ እሺ እሺ አባትሽ ባለ ጥራጥሬ የምግብ ዘርፎችን እናሳረ እኛም እንግዲህ ዛሬ እዚህ በመሳለሚያ ገበያ የተገኘ ነው ለአስቤዛ አስፈላጊ የምንላቸውን ጥራጥሬዎች፣ ባልትና ውጤቶች፣ ሌሎች ነገሮችን ለመመልከት ነው እና አንተ ጋር ምን ምን አይነት ነገሮች ይገኛሉ እንዲሁም ደግሞ ዘይቶችን ብዙ ነገሮች ይታዩኛል እና ተመልካቶቻችን ቢመጡ ምን ምን ነገሮችንም ማግኘት ይችላሉ የሚለውን ነገር ነገ ሁሉንም አይነት የእህል ዘር ማግኘት ይችላሉ። ከጥራጥሬ አንስቶ የሸቀጥ እቃዎችንም ባልትና ጥራጥሬ ሁሉም ነገር አለ። በብዛት ነው የሚሸጡት ወይስ ደግሞ በችርቻሮ ም አንተ ጋ ተመልካቶቻችን በችርቻሮ በጅምር ለዚህ ነጋዴዎች ከእናንተ መተው መውሰድ ይችላሉ። ነጋዴዎችም ማለት ይችላሉ ተጠቃሚ መቶ መውሰድ ይችላል። ከ ከእኛመቶ በጀምራ መውሰድ ይችላሉ። አሁን አብዛኞቹ ከት የሚመጡ ናቸው። ለምሳሌ ብዙ አይነት ይገኛሉ እና ከክፍል ሀገር መጥተው እዚህ የሚከኩም አሉ። ከክፍል ሀገር ነው አብዛኞቹ የሚመጡት። ጥራጥሬዎች ከክፍል ሀገር መተው ነው እዚህ የሚሸጡት። ያው በረንዳ መድል ምሳሌ በእርግጥ እዚህ ሲመጡ በርካታ አይነት የባልትና ውጤቶችም ጥራጥሬዎችም ይገኛሉ እና እስቲ አንተ ጋር ካሉ ደግሞ የተወሰኑትን ከዘይት ብንጀምር ደስ ይለኛል። ምንም አይነት ዘይቶች አሉ የሚለውን ነገር ይህም ደግሞ ዘይት ያው አንደኛ ከሚባለው ከኦማር ጀምሮ እስከ አነስተኛ ድረስ አለ። ያው ዋጋቸው የሁሉም ይለያየ። ለምሳሌ አሁን አንደኛ ደረጃ የሚባለው ቆንጆ አብዛኛው ሰው ደግሞ የተጠቀመው የሚገኘው ኦማር ነው። ኦማር ዋጋው ስንት ነው? ያለ ስራ ማራጫን ተጋ ይገኛሉ። ያው እንደ ጊዜው ሁኔታ ቢለያይም ከአንድ ሺ ሰባት መቶ እስከ አንድ ሺ ስምንት መቶ ብር ድረስ አለ። በረታች ስቲ ደግሞ እስከ አንድ ሺ አምስት መቶ ብር ድረስ አለ። በእርግጥ ዋጋቸው አይ ቲንክ ጨምራል እንዲቃለስ ይችላል ግን አሁን ላይ ያለው ዋጋ ግን ከሺህ ሰባት ጀምሮ ይገኛል። ለምሳሌ ቀነስ የሚለው ቀነስ የሚለው ኩድዋ ዳንያ ምናምን የሚባሉ አሉ። እነዚህ ስንት ናቸው ዋጋቸው? አንድ ሺህ አምስት መቶ አንድ ሺህ አምስት መቶ ሀምሳ ብር። ከዚህ የሚቀንሳለው እንደዚህ የለም። በአሁን እየነገርኩኝ ያለው ዋጋ በአምስት ሊትር ነው። ስለዚህ ሶስተኛ አማራጭ ምናልባት ደግሞ ነጋዴዎች ሱቅ ያላቸው የተለያዩ አይነት ንግድ የተሰማሩ ሰዎች፣ እነዚህም በብዛት ሰልችሉ ዋጋ ላይ ቅናሽ ኖሯቸዋል። ባይዘዊ ብዛትና ስትርቻሪ ስትሸጪ አንድ አይደለም ብዛት ሲሆን አሁን ነጋዴ ሲወስድ ብዛት ሲወስድ እና የሚቀንስ ስርቻሩ ሲሆን ነው። እንደዛ የሚጠር አሁን እዚህ ያሉት በርበሬ፣ ሽሮ ይታየኛል እና እዚህ በቤት የሚዘጋጁ ናቸው ቤት ውስጥ የምናዘጋጃቸው ናቸው እና ከአንድ ሺ ብር እስከ አንድ ሺ ሁለት መቶ ብር ድረስ በርበሬ፣ ሽሮ አራት መቶ ብር አራት ከሃምሳ ድረስ በኪሎን በግማሽ ነው። በአንድ አማራጭ ዋጋ የነገረኝ በኪሎ ነው፣ በኪሎ ነው። ከእነዚህ ከሽሮው እና ከበርበሬ እናንተ ጋር አብዛኞች የሚዘጋጁ ስለኛል እና እነዚህንም አሁን ለምሳሌ በብዛት ይፈልጋሉ። በብዛት ለሚወስድ ሰው አለ ዋጋ በጣም ዲስካውንት አለ። እንደ ችለቻሩ አይደለም ይሁን ለተጠቃሚ ና ለነጋዴ ስትሸጪ አንድ አይደለም ዋጋው አለ። እንግዲህ ከዚህ በፊት ካለው ከጊዜ ወደ ጊዜ ትንሽ ዋጋቸው የጨመረ የጨመረ ብዙ ነገሮች ይመጣሉ እና የባልትና ውጤቶች ላይ ሊሆን ይችላል። ጥራጥሬዎች ላይም እና ምናልባት ምክንያቱ አቅርቦት ችግር አለ ወይስ ምንድን ሊሆን ይችላል? አይ አሁን ክፍለ ሀገር ላይ እህል የሚደርስበት እና የማይደርስበት ጊዜ እና የሚያልቅበት እና የሚኖርበት ሰዓት አለ እና ያን ታይም ላይ የጊዜ የዋጋ እንትኑ ይቀያየራል። በዛ ምክንያት ነው ዋጋ ጨመረ ቀነሰ የሚያለው እንጂ ሌላ ምክንያት የለም። እዚህ ጋር ያሉት ደግሞ የተወሰነ ያክል ጥራጥሬዎች አሉና እስቲ ከምስር ከድፍን ምስር እንጀምር። ድፍን ምስር አይነት አሉ። አንደኛ ሁለተኛ የሚባል አለ የውጭ የሚባል አለ። ሶስት አይነት ሁሉም ዋጋቸው የለ

ሽምብራ ያው ሽሮ ላይ ነው የምትጨምረ ለእሱ ይፈልጉታል፣ ይጠቀሙት። ከሽሮ የተወሰነ ሽምብራ የተወሰነ ምን ያክል ነው ዋጋው? የሽምብራው ዋጋው ከመቶ አምሳ እስከ መቶ 8 ድረስ እንግዲህ። ክክ አለ የውጭና የአገር ውስጥ ነው። የአገር ውስጥ ነው። የአገር ውስጥ ነው የውጭውና የሀገር ውስጥ እንትናቸው ልዩነታቸው እና በዋጋ በእንትንስ? ይሄ በአበሳሰል ቅድም እንዳልኩሽ ነው። የውጭዎቹ አብዛኞቹ ቶሎ ስለማይበስሉ ብዙም ፈላጊ አይኖራቸው። የሀገር ውስጥ ግን አሉ፣ ግን ዋጋቸው ውዶች እነዛ ናቸው። ይቀንሳል ይቀንሳል። አጃ አጃ፣ ቅንጨ እንደምታየው

ሶስት መቶ ሰባ ብር። ሽሮ በቄላ የሚያገለግለለ ሽሮ ላይ የሚጨመር ነው። ምን ያክል ነው? እንግዲህ እዚህ ጋር ካሉት ደግሞ ተጨማሪ እዚህ ጋር የተለያዩ የሚተለያዩ ቅመሞች ናቸው ቅመሞች ናቸው። እሺ፣ ምንድን ምን ያክል ጥቁር አዝሙድ ማለ፣ ነጭ አዝሙድ ማለ እና ዋጋቸው ያቱ ምን ያክል? ምን ብዙ አይነት አብሾች የተቆላ ማለት እዚህ ይመጣና እዚህ በእናንተ ተቆልቶ ተዘጋጅቶ ነው የሚቀርበው ማለት ነው። ስለዚህ ወስዶ ቀጥታ መጠቀም ነው የሚያስፈልግ። ስለዚህ ቀላል ብዬ አስባለሁ። እንደዚህ ሲዘጋጁ ተቃጭ ዋጋ ላይ ይፈራተም ስለላል ሲቆል አለል ብሎ ሞር እዚህ ነው። አዎ ወስዶ ደግሞ ሞር ቆልተው ከሚያዘጋጁ የተዘጋጀን ቢወስዱ ሞር ጊዜያቸውን ነው መቆጠር እምቹ ነው ብዬ አስባለሁ። በዋጋ ላይም ይመስለኛል የተወሰነ ያክል ልወጣላቸው ብዬ አስባለሁ። የተቆላው ሲሆን አብሽ ምን ያክል ነው ድፍኑ ሲሆን

ኪሎ 50 ብር ኪሎ 50 ብር መልካም አንተ ጋር እንግዲህ ሲመጡ እንግዲህ አስቤዛ ልግዛ ብለው ሲወጡ እዚህ መሳለሚያ አካባቢ ላይ በርካታ ነገሮችን በአንድ ቦታ ከቅመማ ቅመም ባልትና ውጤቶች ሌሎች ነገሮችም እንግዲህ ይገኛሉና አንተ ጋር ሲመጡ የሚያጡት ነገር አለ ብዬ አላስብም ምናልባት በብዛት አንተ ጋር ማተው መውሰድ የምፈልጉ ነጋዴዎች እንዲሁም ደግሞ በስርቸሮ መጋት የምፈልጉ እዚ አካባቢ የሚያሉ ሊሆን ይችላሉ አድራሻህን እንገልም ስል ቁጥርም ካለ አስቀምጠን አድራሻ መሳለሚያ ያህል በረንዳ ሆናሊያት ህንፃ የሰው ቁጥር 87 ላይ ያገኙናል። በዚህ መተው የፈለጉትን አይነት ጥራጥሬም ሆነ ቅመማ ማግኘት ይችላሉ። በብዛትም በስልቻሩ ማግኘት ይችላሉ። እኛም እንግዲህ ተመልካቶቻችን እዚህ መተው ጎብኝተው አይተው እንዲገዙ መልዕክት እናስተላልፋለን። በጣም አርገ የመሰግናለ። በዚህ በርካታ ተመልካች ባለው በዩትዩብ ቻናላችን ላይ ምርትና አገልግሎትን ማስታወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችን ማስታወቅ ከፈለጋቸው ከታች ባለው ስልክ ቁጥር ደውሉልን። ሁሌና ማስተናገድ ዝግጅ ነን። ሰላም እንዴት ነሽ? ሰላም ነው። እስክንታወቅማ ነጃት እባላለሁ። መልካም። ዛሬ እንግዲህ በስመ አብ መሳለሚያ ገበያ የተገኘ ነው ለአስቤዛ አስፈላጊ የሆኑ ነገሮች በመመልከት ነውና አንቺ ጋ ደግሞ በርካታ የሆኑ ሽንኩርት ብዙ ነገሮች አሉና ምን ምን ነገሮችን ትይዣለሽ? ሁሉም አትክልት ተይዞ ሁሉም አትክልት ሽንኩርት አለ፣ ድንች፣ ካሮት፣ ቀይ ስር፣ ፉሰሌ፣ ዝንጅብል፣ ጥቅል ጎመን። መልካም። ከዚህ በፊት ካለ አሁን ዋጋቸው እንዴት ነው? ለማጣይ ትንሽ ጨምሮ ነበር። አሁን አሪፍ ከየት ነው የምታመጣቸው? አልታኝቹ ካሮት ምንታ እናት ያስ ምታመጣ ኦኬ በብዛት አመጣላችሁ ማለት ነው። እዚህ ሁሌም እዚህ ትገኛላችሁ? አዎ እንገናኝ እንገኛለን። እስኪ ከሽንኩርቱን ጀምር እና፣ እሺ ሽንኩርት ዋጋ እንዲሁም ደግሞ ምን አይነት ሽንኩርቶች አሉ አንቺ ጋር? ሽንኩርት ሁለተኛው ሽንኩርት ነው ያለው አንዱ ደረቅ ይላል እንደኛው ደግሞ መካከለኛ ነው። ይሄኛው ማለት ነው ይሄ ደረቅ የሚባለው ነው። ይኸኛው ሰባ ብር የእኛው ደግሞ ስልሳ ነው ናቸው እነዚህ ያ የተፈለፈለው ለበርበሬ ለምግ የተፈለፈለ በበርበሬ ነው የሚሆነው ማለት ነው። ይሄ ለምግብ፣ ይሄ ለምግብ። ኦኬ ወልካም። በኪሎ 300 ብር። አዎ እሺ። ፎሶሌ አለ? ከአጠገብሽ ፎሶሌ አለ? ፎሶሌ አም አለ። አዎ ፎሶሌ አለ ወይስ አለ? ቃንጫ ያለውና ቃንጫ የሌለው አለ። እሺ ሲቆረጥ እንደዚህ ከታተፈ ያለ አይደለ? አዎ ቃንጫ ይችላል። ይሄ ምርጥ ፎሶሌ አለ። ውስጡ ማለት ፍሬፍሬ ያላቸው ማለት ከፍሬውም ደግሞ ቀነጥሹ ቃንጫ አንዳንዱ ቀነጥሹም ቢላ ድርቅ ይላል። ስለዚህ ካርጎን እየመሰሉት ማለት ነው። ሲመጡ ዋጋው ስንት ነው? ኮሶ ምን ያክል ወር ነው? እሺ ቀይ ስላለ ድንች ካሮት በብዛት ይታየኛል እና ዋጋቸው አሁን ላይ ምን ምን ያክል ይሆናሉ? ካሮት ምን ያክል በኪሎ ካሮት? ሰባብር ቆንጆ ካሮት ነው ስመለከቱ ተለቅ ያሉ ናቸው ቀይ ስሩ ምን ያክል ነው? ቀይ ስሩ ደሞ 50 ብር። አሁን ድንች በኪሎ ምን ያክል ገባ? አሁን ላይ ድንጅብል አለ እዚህ ጋር እና እንግዲህ ለብዙ ነገሮች የሚጠቅም ነው አ ድንጅብል ነው 50 ብር 50 ብር አይነት የለውም። ከኋላ እንግዲህ ቲማቲም እና ጥቅል ጎመን እንዲሁም ደግሞ ከጀርባ ደግሞ ቃሪያ፣ ሎሚ ያለ ምን ምን ያክል ይሆናል አሁን ላይ ዋጋቸው? ቲማቲም ሰማንያ ብር፣ ጥቅል ጎመን ደግሞ አርባ ብር አርባ ብር አ ቃሪያ አለ ቃሪያ ደግሞ መቶ ብሎ ሎሚም እንደዛው ሀምሳ ቆንጆ ቆንጆ ሎሚዎችም አሉ። እንግዲህ ተመልካቾቻችን ወደዚህ ወደ መሳለሚያ ገቢያ ሲመጣ አንቺ ጋር በርካታ የአትክልቶች ይገኛሉ እና አድራሻሽን ቤት እንደምትገኝ ንገሪ። ተመልካቾች መሳለሚያ ገቢዎችን ስልክ ቁጥር ሃምሳ አንድ ዜሮ አራት ዘጠና ስድስት ዘጠና ስድስት አመሰግናለሁ።